እንደምን አላችሁ ሁሉም ፕሮቶኮሎች እንደተጠበቁ ሆነው የተከበራችሁ እንግዶች በድጋሚ እንደምን አላችሁ ማለት ፈልጋለሁ እንደምታውቁት ኢዜማ የምስረታ ጉባኤውን ያካሄደው ግንቦት አንድና ሁለት 2011 ዓ ም እንደሆነ የምታስታውሱት ነው ከምስረታው ስድስተኛ ዓመቱን በዛሬ ዕለት ይይዛል ማለት ነው በመሆኑም ይህን አጋጣሚ በመጠቀም የኢዜማ አመራሮች አባላት ደጋፊዎች እንዲሁም የእህት ፖለቲካ ፓርቲ አመራሮች እዚህ አብራችሁን ሆናችሁ ስድስተኛ ዓመታችንን ስናከብር አብራችሁን ስለተገኛችሁ በጣም ደስ እያለን፣ ሁላችንንም እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። እነዚህ ያሳለፍናቸው ናቸው ስድስት ዓመታት በአንድ በኩል ብዙ አስርት ዓመታት እስከሚመስሉን ድረስ በርካታ ውጣ ውረዶችን ያሳለፍንባቸው ብዙ የተማርንባቸው ሲሆኑ፣ በሌላ በኩል ደግሞ እንደ ትላንት የምናስታውሳቸው አጭር ቀናት ሆነው ይታዩናል። ያለፈውን ስድስት ዓመት ዞር ብለን ስናስተውል እስካሁን የመጣንባቸውን ሂደቶች በግርድፉ በአራት ክፍል ማስቀመጥ የሚቻል ይመስለኛል። ቅድመ ምስረታ፣ ከምስረታ እስከ ሀገራዊ ምርጫ፣ ከሀገራዊ ምርጫ እስከ ውስጣዊ ምርጫ፣ እንዲሁም ከውስጣዊ ምርጫ እስከ ዛሬ በሚል በአጭሩ ልናየው የምንችል ይመስለኛል። ቅድመ ምስረታ ፓርቲያችን የተመሰረተው በሀገራችን ለረጅም ጊዜ ሲገዛ የቆየውን ህወሓት መራሹን ኢህአዴግ ያስወገደው ለውጥ እንደመጣ እንደመሆኑ በታላቅ ተስፋና ለሀገራችን ትልቅ የሆነ ሁሉን አካታች ሀገራዊ ፓርቲ ያስፈልጋል በሚሉ በተለያዩ የፖለቲካ ፓርቲዎች ተጠልለው የቆዩ በግለሰብ ደረጃ በሀገራዊ የፖለቲካ ፓርቲ ላይ የሚታወቁ ግለሰቦችን በጋራ በማሰባሰብ ነበር። በዚህ መሰረት ፓርቲው ሲመሰረት ሰባት ፓርቲዎችና ሶስት ስብስቦች አንዳንዶቹ ሀገራዊ፣ ሌሎቹ ደግሞ ክልላዊ ራሳቸውን አክስመው እንዲሁም በግላቸው በፖለቲካ ንቁ የነበሩ ግለሰቦች ተጨምረው የመሰረቱት ፓርቲ መሆኑ ይታወቃል። በዚህ ወቅት ከውጭ የገቡ ፓርቲዎች ራሳቸውን በሀገር ውስጥ እንዲያደራጁ፣ በሀገር ውስጥ የነበሩ ፓርቲዎች በጠቅላላ ጉባኤ ራሳቸው እንዲያከስሙ፣ እንዲሁም ፓርቲ ያልነበራቸው ቀድሞ በተለያየ ፓርቲዎች ውስጥ እውቅና ያገኙ ግለሰቦች ደግሞ በጋራ እንዲደራጁ ለማድረግ ጥረት ተደርጓል። የዚህ ሁሉ ዓላማም ለሕዝብ አማራጭ የሚሆን አይነግቡም ገዢውን ፓርቲ የሚገዳደር ቁመና ያለው ፓርቲ ለመመስረት ነበር። ይህ በእኛ ግምገማ ከሞላ ጎደል በጥሩ ሁኔታ ተሳክቷል። በቅድመ ምስረታ ወቅት የነበሩ ተግዳሮቶች ውስን ሲሆኑ ዋና ዋናዎቹም ራሳቸውን አክስሞ በሚመጡ ፓርቲዎች ውስጥ የነበሩ ግራ የሚያጋቡ አለመግባባቶች፣ ኢዜማን እኛም መቀላቀል እንፈልጋለን በሚሉና ያልነበረውን ራሳቸውን ማክሰም የከበዳቸው ጥቂቶች ወደኋላ ማፈግፈግ ግለሰብ የፓርቲ መሪዎች ኢዜማን ቢቀላቀሉ የሚያገኙትን ስልጣን ሲጠይቁ በግለሰብ ደረጃ እንደ ማንኛውም አባል የመወዳደር ብቻ መብት እንደሚኖራቸው ሲነገራቸው ያልተመሰረተውን ፓርቲ ስም እስከ ማጥፋት የደረሰ ፖለቲካን እኔ ምን አገኝበታለሁ ከሚል የተበረዘ እይታ የሚነሱ መሰል ተግዳሮቶች ነበሩ። ቅድመ ምስረታው በመሰረቱ በሶስት ነገሮች ላይ መግባባት ላይ ተደርሶ አዲስ ፓርቲ ለመመስረት የተደረገ ጉዞ ነበር። አንደኛ የዜግነት ፖለቲካን የሚያራምድ ሀገራዊ አደረጃጀት መፍጠር። ሁለተኛ ማህበራዊ ፍትህ ማስፈን ማንጸሪያ አድርጎ እንደ ሴሜን ኮከብ የሚመለከት ድርጅት። ሶስተኛ ዴሞክራሲያዊ ፌዴራሊዝምን ለሀገር የተሻለ አማራጭ መሆኑን የተቀበለ ፓርቲ መሆን ነበር። ይህ ተሳክቷል ማለት እንችላለን። ኢዜማ ከመስረታው እስከ ሀገራዊ ምርጫ ኢዜማ ሲመሰረት ጀምሮ በምርጫ የመወዳደር ሰላማዊ ፓርቲ መሆኑን ተቀብሎ እንደመሆኑ ለዚህም አደረጃጀቱ በምርጫ ክልል፣ ምርጫ ወረዳ ከታች ወደ ላይ እንደማድረጉ፣ እንዲሁም የተመሰረተበት ወቅት ሀገራዊ ምርጫው በ2012 ዓ.ም ምህረት እንደሚዳረግ እንደሚደረግ በሚታሰበትና ምርጫው አንድ አመት ብቻ እንደቀረው እንደመሆኑ ለምርጫ ዝግጅት የጀመረው ከምስረታ ማግስት ጀምሮ ነው ቢባል ማጋነን አይሆንም። በወቅቱ ሀገራችን ገና የለውጥ ድባብ የነገሰበት እንደመሆኑ በርካታ ወጣቶች በስሜትም በእምነትም ኢዜማን የተቀላቀሉበት ወቅት ነበር። ምርጫው በተለያየ ምክንያት ኮቪድን ልብ ይሏል። ወደ 2013 ዓ ም እንዲዛወር ሲደረግ ፓርቲው ይህን የደገፈው ለሀገር ይጠቅማል ከሚል እምነት እንጂ ለዝግጅት ተጨማሪ ጊዜ ያስፈልጋል ከሚል የግል ፍላጎት መነሳት አልነበረም። ይህ የምርጫ ወቅት መቃረብ ራሳቸውን አክስሞ የመሰረቱት ፓርቲዎች አንዳንዶቹ አነስተኛም ቢሆን መዋቅር የነበራቸው መሆኑ፣ ፓርቲው የተመሰረተው ሀገራዊ የፖለቲካ ድባቡ ብዙ ተስፋ በነበረበት ወቅት በመሆኑ የአባላቱ የስራ ትጋት ታክሎበት በአጭር ጊዜ ጠንካራና ተስፋ የሚጣልበት ፓርቲ እንዲሆን አስችሎታል። ለምርጫ 2013 የሚደረገው የምረጡኝ ዘመቻም የፓርቲውን መዋቅር በማጠናከር ረገድ ጉልህ ሚና ነበረው። ከ350 በላይ በሆኑ የምርጫ ወረዳዎች ለፌዴራልና ለክልል ምክር ቤቶች ተወዳዳሪዎችን ማቅረብ መቻሉ ምናልባት በተቃዋሚ ፖለቲካ ፓርቲ ታሪክ ውስጥ አንድ እርምጃ የሚያስብል ነበር ብንል ማጋነን አይመስልንም። ሌላው ከዚህ በፊት ከነበረው ልምድ ለየት የሚያደርገው እያንዳንዱ ምርጫ ክልል ያለምንም የማዕከል ጣልቃ ገብነት የራሱን እጩዎች በምርጫ ክልሉ ጉባኤ መምረጡ አዲስ የፖለቲካ ባህል ጅማሮ ነበር። ከዚህ ምስረታ እስከ ምርጫ ባለው ወቅት የነበረው የፓርቲ ዋና ተግዳሮት በውጫዊ ደረጃ በከፍተኛ ደረጃ በተቀነባበረ መልኩ የተከፈተበት ዘመቻ በበርካታ የፖለቲካ ፓርቲዎችና ግለሰቦች የተከፈተበት መሆኑ አንዱ ሲሆን፣ በውስጥ ደግሞ በመጀመሪያ ወራት ከአመሰራረቱ የሚነሳው ተግዳሮት ተጠቃሽ ነው። ኢዜማ በአዲስ አዲስ መልኩ የጀመረውን መዋቅራዊና የድርጅቶች ባህሎችን የማስረጽ ተግዳሮት ልንለው እንችላል እራሳቸውን አክስመው ኢዜማን በመሰረቱት በተለያዩ ድርጅት ውስጥ የታቀፉ ሆኑ በግላቸው የፖለቲካ ፓርቲ ውስጥ የቆዩ ግለሰቦች ለረጅም ጊዜ በፖለቲካ ውስጥ የቆዩ እንደመሆናቸውና የተለያዩ ግለሰባዊና ድርጅታዊ ባህሎችን ይዘው እንደመምጣታቸው እነዚህን ለማዋሃድ ረጅም ጊዜ ፈጅቷል። ሙሉ በሙሉ ተሳክቷል ወይ የሚለው ጥያቄ እንደተጠበቀ ሆኖ፣ ይህ የተለያየ የፖለቲካ ባህል መኖር ኢዜማን በብርቱ ፈትኖት ነበር። ፓርቲው ባለው እምነት በአንድ ፓርቲ ውስጥ የሚጠለሉት ሰዎች የተለያየ የኋላ ታሪክ፣ የተለያየ ተሞክሮ፣ የተለያየ የእውቀት ደረጃ፣ የተለያየ ግል ፍላጎትና ወቅታዊ ሀገራዊ ሁኔታን የሚያነቡበት መነጽር የተለያየ መሆን፣ የተለያየ ባህል ያላቸው እንደመሆኑ እነዚህን ሁሉ ለጋራ ዓላማ ማሰለፍና ማዋሃድ የሚቻለው በፓርቲ መሰረታዊ መርሆችና እምነቶች ላይ እኩል አረዳድና እምነት እንዲኖራቸው በማድረግ ነው በሚል እምነት የተለያዩ የውይይትና የስልጠና ፕሮግራሞች በማዘጋጀት ተመሳሳይ አመለካከቶችን ለማሳደግ ከፍተኛ ጥረት ሲያደርግ ቆይቷል። በከፊልም ቢሆን ተሳክቶለታል። ዛሬ አስመርቀን ስራ የምናስጀምረው የኢዜማ አካዳሚ ጥንስስም የተጀመረው ይሄ የጋራ አመለካከትና አረዳድ ያላቸው ተተኪ አመራሮችን ለማፍራትና የጋራ ድርጅታዊ ባህል ለመገንባት በማሰብም ጭምር ነው። እንደ ሀገር ያለው ጽንፍ የረገጠው የፖለቲካ ባህላችንም ለኢዜማ አይነት ፓርቲ ውጫዊ ፈተና እንደነበር የሚታወቅ ነው። በምክንያት ላይ ተመስርቶ ድርጅትን ከሀገር በታች አድርጎ ብሔራዊ ጥቅምን እያስቀደመ የሚወስናቸውን ውሳኔዎች ተከትሎ የከሌ ብሔር ጠላት የእከሌ እምነት ጠላት የሚል የሀሜት ታርጋ ሲለጠፍበት እንደከረመ የምታስታውሱት ነው። ኢዜማ ከሀገራዊ ምርጫ እስከ ውስጣዊ ምርጫ። ኢዜማ ምንም እንኳን ለሀገራዊ ምርጫ ድምቀት፣ ውበት በከፍተኛ ዝግጅት ጉልህ አስተዋጽኦ ቢያደርግም በውጤት ደረጃ የታሰበውን ያህል አልቀን ነው። ለዚህም በጥናት ጭምር የተረጋገጠ በርካታ ውስጣዊና ውጫዊ ምክንያቶች የነበሩ ቢሆንም በዚህ ጽሑፍ ለመሄድ ጊዜ የሚወስድ ስለሚሆን አልሄድበትም። ከምርጫው በኋላ በአንድ በኩል የውጤት ማጣቱ ድብታ በሌላ በኩል ደግሞ እንደ ማንኛውም የፖለቲካ እንቅስቃሴው ምርጫውን ተከትሎ በመርገቡ ምክንያት እንደ ሁሉም ፓርቲዎች ሁሉ የኢዜማም እንቅስቃሴ ረገብ የማለት አዝማሚ ያሳይቷል። ምንም እንኳን ይህ ምርጫ በኋላ አንድ የፖለቲካ እንቅስቃሴ መለዘብ የሚጠበቅ ቢሆንም በሕዝብ ደረጃ ፓርቲው ከተሰጠው ግምትና ተስፋ አንጻር ከፍተኛ ትችትን እንዲያስተናግድ አድርጎታል። ሀገራዊ ምርጫው የተጠበቀውን ውጤት ማጣት በአንድ በኩል ምርጫን ብቻ ዓላማ አድርገው ወደ ፓርቲ የተጠጉ ተስፈኞች እንዲኮበልሉና ከወቃሾች ወገን እንዲሰለፉ ሲያደርግ በሌላ በኩል በተለያየ ምክንያት በምርጫ ባለመሳተፋቸው አክርፎ ተቀምጦ የቆዩ ነባር አባላት እንዲሁም መንግስት አብሮ ለመስራት ባቀረበው ጥሪ ላይ ምንም እንኳን በስራ አስፈጻሚ ደረጃ በሙሉ ድምፅ በጉባኤ በአብላጫ ድምፅ አብሮ መስራትን ቢደግፉ የተሰጠው ድል ውስን በመሆኑ በግለሰብ ደረጃ ሊደርሳቸው ያልቻሉና ይገባናል ባዮች ተጨማሪ ኩርፊያ ተጨምሮበት በፓርቲ ውስጥ መጠነኛ ወጀብ ላይ ያስነሳ ችሏል። ይህም በ2014 ዓ ም በተደረገው በፓርቲው አንደኛ መደበኛ ጉባኤ ላይ በተደረገው ውስጣዊ ምርጫ ላይ በግልጽ እንዲታይና ይህንንም ውስጣዊ ምርጫ በፓርቲው አባላት ብቻ የተደረገ ምርጫ ሳይሆን በትብብርና ፉክክር ፖለቲካ አረዳድ ላይ የተደረገ ሪፈረንደም የሚል ስያሜ እንድንሰጠው አድርጎናል። የፓርቲው ጠቅላላ ጉባኤ አባላትም በማያሻማ መልኩ ፍላጎታቸው ምን እንደሆነ በግልጽ ያሳዩ ቢሆንም ይህ ጉባኤ በውሳኔው ፍላጎታቸው ያልሰመረላቸው አባላት ቀስ በቀስ ድርጅቱን ትተው ሲወጡ ታይቷል። በእርግጥ የዚህ አይነት ተመሳሳይ የሀሳብ ልዩነቶችና ወጀቦች በሀገራችን በርካታ ፓርቲዎች ሲሰነጠቁ ሲያፈርሱ ያስተዋልም ቢሆንም ኢዜማን ግን በጥንቃቄ ተሻግሯቸዋል። ይህም የሆነበት ዋና ምክንያት ከቀደምት የፖለቲካ ታሪካችን ተምረን ኢዜማ የተመሰረተበት መንገድ ነው። እሱም አንደኛ የፓርቲው አደረጃጀት በምርጫ ወረዳ ደረጃ መሆኑና ማንኛውም አባል አመራሮችን ጨምሮ አባል መሆንም ሆነ ከአባልነት መልቀቅ የሚቻለው በምርጫ ወረዳ ደረጃ በመሆኑ አንድ አባል ሲለቅ ራሱን ችሎ እንዲለቅ ማድረጉ ሲሆን፣ ሁለተኛ ፓርቲው ሲመሰረት ሁሉም ፓርቲ ራሱን አክስሞ በግለሰብ ደረጃ እንዲቀላቀል መደረጉ ማንም ከፋኝ ባይ ከፓርቲው ላይ የእኔን ብሎ የሚያስበውን መዋቅር ዘግኖ መሄድ እንዳይችል ማድረግ ችሏል። ኢዜማ ከሀገራዊ ምርጫው እስከ ውስጣዊ ምርጫ ያደረገው እንቅስቃሴ ሲጠቃለል የውስጣዊ ትግል ፈተናው ያየለበት በፈተና ውስጥ የተደረገ ነገር ግን የፓርቲውን አቅጣጫ እየወሰነና ፓርቲው ራሱን ያጠራበት ጉዞ ነው ለማለት ይቻላል። የወቅት ማለት የሀገራችንን ሕልውና ላይ የተጋረጠውን አደጋ ለመመከት ትልቅ ተጋድሎ የተደረገበት ወቅት ከመሆኑ አንጻር ተጽዕኖም እጅግ ከፍተኛ ነበር። ኢዜማ እንደ ድርጅት በዚህ አስቸጋሪ ወቅት ከኢትዮጵያ ጎን ከመቆም ውጪ ያለውን መንገድ ሁሉ እንደማንቀበል ያሳየንበት ድርጅት ከሀገረ በታች መሆኑንም በተግባር የሚያስመሰክር ጉዞው ያደረግንበት ጊዜ ነበር። ኢዜማ ከውስጣዊ ምርጫ እስከ ዛሬ በአጠቃላይ በዚህ ፕሮግራም የተገኛችሁ ሁላችሁም በአንድም ሆነ በሌላ መልኩ ከሀገራችን ፖለቲካ የምትረዱ እንደመሆናችሁ መጠን ይህ አሁን ያለንበት ወቅት ፖለቲካ ለመስራት በእጅጉ አዳጋች ወቅት መሆኑ እንደምትገነዘቡ አስባለሁ። በአንድ በኩል ሀገር በርካታ አካባቢዎች በጸጥታ ችግር የምትታመስበት፣ እያንዳንዱ የፖለቲካ እንቅስቃሴና ውሳኔ ከፍተኛ ጥንቃቄ የሚጠይቅበት፣ የሀገር ሰላምና የዜጎች ደህንነት ሁሌም ቅድሚያ ያለው የሚለውን መርህን የሚያስቀድሙ ፓርቲዎች መናገር ባለባቸው ሰዓት ሁሉ እንደ ልባቸው እንዳይናገሩ ራሳቸውን የሚገድቡበት፣ በዚህም ምን ነው ዝም ያላችሁ የሚል ወቀሳን የሚያስተናግዱበት በሌላ በኩል ማህበረሰባችን በግጭቶችና በሌሎች በርካታ ምክንያቶች ለፖለቲካ የነበረውን ቅንጣት ፍላጎትም ያጣበት የፖለቲካ ማደራጀት ስራ አዳጋች የሆነበት ወቅት በመሆኑ በተለይ የተቃውሞ ፖለቲካ ጎራን ስራ አታካች ያደርገዋል። በዚህ ላይ ደግሞ ሁሉም በየጥጉና በየጎጡ የራሱን ፖለቲካ ፓርቲ ለማቋቋም የሚያደርገው እንቅስቃሴም የተቃውሞ ፖለቲካ ጎራውን ኃይሉን ባልተገባ መልኩ በመከፋፈል ጥቅምና ውጤት አልባ እንዲሆን አሉታዊ አስተዋጽኦ እያደረገ ይገኛል። ገዢው ፓርቲም መንግስትና ፓርቲም ባለመለየት የዲሞክራሲ ስርዓት ግንባታ እያሳየው ያለው የተሳሳተ አካሄድና ዳተኝነት ተጨምሮበት የሰላማዊ ፖለቲካ ትግል አንድ ወደፊት ሁለት ወደኋላ እየተራመደ ይገኛል። ይህን ስል በሁሉም የፖለቲካ ተቃዋሚ ጎራ አንድ አይነት አመለካከት አለው ወይም ሁሉም ጠቃሚና ትርጉም ያለው እንቅስቃሴ የማያደርግ ነው የሚል የፖለቲካ ትንተና እየሰራው አለመሆኑ እንዲታወቅልኝ ይፈልጋለሁ። ጭፍን ድምዳሜም ለመስጠትም እየሞከርኩ አይደለም። ይህ ሀገራዊ ወቅታዊ ሁኔታ የራሳችን ድንቅ አመራር ስንፍና ታክሎበት ይቅርታ ይህ ሀገራዊ ወቅታዊ ሁኔታ የራሳችን የአመራር ስንፍናም ታክሎበት ኢዜማ ዋና ትኩረቱን የፓርቲውን ውስጣዊ መዋቅር በማጠናከር ላይ ብቻ እንዲያተኩርና በሚገባውና በሚፈለገው ልክ የሚታይ ጉልህ እንቅስቃሴ እንዳያደርግ ገድቦታል ይህ አሁን የምናስመርቀው አካዳሚ ዋና ተግባሩ ፓርቲው ውስጣዊ ጥንካሬ ይበልጥ እንዲያጎለብት ብቁ ተተኪ አመራሮችን ማፍራት ነው ኢዜማ በብዙ ድካም በብዙ ጥረት በብዙ ውጣ ውረድ ስድስት ዓመት ሞልቶታል በዚህ ውጣውረድ ሁሉ በዓላማችሁ ጸንታችሁ ለሀገራችሁ መድበለ ፓርቲ ስርዓት መጎልበት ጉልህ አስተዋጽኦ ያደረጋችሁ መላው የኢዜማ አባላትና ደጋፊዎች እንኳን ለፓርቲያችን ስድስተኛ ዓመት ምስረታ በዓል በሰላም አደረሳችሁ እያልኩ በሀገራችን በሀገራችን ዲሞክራሲያዊ ስርዓት ሰፍኖ እስከምናይ ድረስ ይህን ውጣውረድ የመላበት ጉዞ አንዳንዴ እያኮረፍንም ደግሞ አንዳንዴም እየሳቅንም አብረን እንደምንጓዝ ተስፋ አደርጋለሁ። ይህን አካዳሚ እውን እንዲሆን በአንድም ሆነ በሌላ መልኩ ያገዛችሁ የደከማችሁ ሁሉ ከምስጋና ጋር እንኳን ደስ ያላችሁ ለማለት እወዳለሁ። አመሰግናለሁ።